ይችላል እንግዲህ ጌታ፣ ግን በዚህ ውስጥ የሚናገረን ነገር አለ እና እግዚአብሔር በመጀመሪያ ሰውን ሲፈጥረው እግዚአብሔር ቃል እንደሚናገረው ብዙዎቻችን ብዙ ጊዜ እንደምንለው እግዚአብሔር ሰውን የፈጠረው ከራሱ ጋር ሕብረት እንዲያደርግ ነው አይደል? ጌታ ሰውን የፈጠረው ከራሱ ጋር ሕብረት እንዲያደርግ ነው እና ይሄንን ሕብረት ደግሞ መጽሐፍ ቅዱስ በብዙ ቦታ ላይ የባልና የሚስት ሕብረት እንደሆነ ይናገራል። እግዚአብሔር አምላክ እስራኤልን እኔ ባልሽ ነኝ እያለ በቃሉ ላይ ብዙ ጊዜ ተናግሯል አይደል። ተሚታይ ኢሳያስ ምዕራፍ 54 ላይ እግዚአብሔር ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው እያለ ለእስራኤል ይናገራል። በመጽሐፍ ቅዱሳችን ላይ ብዙ ታሪኮችን እናገኛለን እግዚአብሔር አምላክ ለእስራኤል ባል እንደሆነ ወደ አዲስ ኪዳንም ስንመጣ እንደዛው የማህሌ ማህሊ መጽሐፍን ስናነብ ማህሌ ማህሊ መጽሐፍ የሚናገረው በሙሉ በወንድና በሴት መካከል ስላለ ግንኙነት ነው እና አንዳንድ ጊዜ በእግዚአብሔር መንፈስ ሆነን ካላንበብ ነው እንኳን የሚያስደነግጡ ነገሮች አሉበት። ስለ ፍቅር የሚናገረው ነገር ስጋዊ ነገር ይመስላል። በወንድና በሴት መካከል ስላለው ነገር በጣም ኦፕንሊ ስለ ፍቅር ግንኙነት ይናገራል እና እግዚአብሔር አምላክ እንግዲህ ቅድም እንዳልኩት ሰውን የፈጠረው ከራሱ ጋር ህብረት እንዲያደርግ ነው እና የእግዚአብሔር ቃል በዘፍጥረት ምዕራፍ 2 ቁጥር 7 ላይ ሲናገር፣ ወይ ዘፍጥረት ምዕራፍ 2 ቁጥር 7 ላይ በጣም የምታውቁት ክፍል ነው። እግዚአብሔር አምላክም ከምድር አፈር ወስዶ ሰውን አበጀው፣ ባፍንጫውም የሕይወት እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ፣ ይላል የድሮ ትርጉም። አዲሱ መደበኛ ትርጉም ግን ሰውም ሕያው ነፍስ ሆነ ነው የሚለው። እግዚአብሔርን እናመሰግነዋለን። ስለዚህ ሰው ሰሞኑንም ስንማር ነበር በማክሰኞው ትምህርት ላይ እና ሰው ነፍስ ነው። በዋናነት የእኛ ማንነታችን ነፍስ ነው ነፍሳችን ነች ዋናዋ ነገር። እግዚአብሔር ሰውን ከምድር አፈር ካበጀው በኋላ ከጭቃ ወይም ደግሞ ከአፈር ሰውን ከሰራው በኋላ በአፍንጫው የሕይወትን እስትንፋስ እፍ ሲልበት ሰው ሕያው ነፍስ ሆነ። እና ሰው ነፍስ ነው እና እቺ ነፍሳችን ከጌታ ጋር ኅብረት የምታደርገው ምክንያቱም የእግዚአብሔር ቃል በሌላም ቦታም ላይ ሲናገር አፈር ወደነበረበት ነፍስም ደግሞ ወደ ፈጣሪው ሳይመለስ ይላል መክብብ መጽሐፍ ላይ እና ይሄ አካላችን የምናየው ዛሬ በልብስ ጥሩ አድርገን ያሳመርነው አካላችን አፈር ነው አይደል? የምናውቀው ነገር ነው እና እግዚአብሔር ከአፈር የሰራው ነው ደግሞ ወደ አፈር የሚሄድ ነፍስ ግን ከእግዚአብሔር ከላይ የመጣች ነች እና ነፍስ በመጨረሻ ወደ ጌታዋ ትመለሳለች እና ስለዚህ ነገር ነው እንግዲህ የምናየው እና ይሄ እቺ ነፍስ ከእግዚአብሔር ጋር ህብረት ለማድረግ የእግዚአብሔር ቃል በዚሁ በዘፍጥረት መጽሐፍ ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው እግዚአብሔርና እግዚአብሔርን የምትመስለው ነፍሳችን ናት። እግዚአብሔር አፍንጫ የለውም፣ ዓይን የለውም። በእርግጥ በእግዚአብሔር ቃል ላይ እንዲገባን እግዚአብሔር እንደዛ እያለ የሚናገሩበት ነገር አለ። ዓይን የሰራ ያያል፣ እንደዚህ እያለ እግዚአብሔር እንዲገባን የሚነግረን ነገር አለ። በተረፈ ግን እግዚአብሔር መንፈስ ነው። እግዚአብሔር አፍንጫ የለውም፣ እግዚአብሔር ጆሮ የለውም። እና እግዚአብሔርን የምንመስለው በነፍሳችን እንጂ በዚህ በስጋችን አይደለም። እግዚአብሔር ከኛ መካከል ማንንም አይመስልም። በስጋን እምላችሁ በመንፈስ ግን ነፍሳችን ግን እግዚአብሔርን ለመምሰል የተፈጠረች ናት። ምክንያቱም ነፍስ ከእግዚአብሔር የወጣች ናት እና እቺ ነፍሳችንን የእግዚአብሔር ቃል እንደሚነግረን እንግዲህ ሰይጣን ከእግዚአብሔር ጋር ጥሩ ሕብረት ኖራት እንጆ እያደረገች ሳለች የወደቀው ሰይጣን መጣና ነፍሳችንን ከእግዚአብሔር ጋር ያላትን ሕብረት እንዲበላሽ ያደረገ ይሄ የምናውቀው ነገር ነው። እና ስለዚህ ሰው ከእግዚአብሔር ጋር ያለው ህብረት ሲበላሽ ሰው፣ ይሄ ወይም ደግሞ ነፍሳችን ለምኞትና ለተለያየ ነገር ባሪያ ሆነች። ስጋ በነፍስ ላይ መሰልጠን ጀመረ። ምን ማለት ነው? አፈር የሆነው ከምድር የሆነው ነገር ሰማያዊውን ነገር ማዘዝ ጀመረ። ይሄ በጣም የሚያሳዝን ነገር ነው፣ አይደል? ከምድር የሆነው ነገር ወይም ደግሞ ምድር አሁን ሰማይን ሲያዝ፣ ምድር ሰማይን ማዘዝ ቢችል ምን አይነት ሜስ ሊፈጠር እንደሚችል አስቡት። እግዚአብሔር አምላካችን ነው ሁሉን የሚገዛ፣ ሰማይ ነው ምድርን የሚገዛው። ነገር ግን በእኛ ህይወት የሆነው ነገር ተገላቢጦሽ የሆነ ነገር ነው። ሰው በኃጢአት ሲወድቅ አፈር የሆነው ከምድር የሆነው ነገር በነፍስ ላይ መሰልጠን ጀመረ። ስለዚህ ነፍሳችን ተንከራታች ሆነች። ነፍሳችን የኃጢአት ባሪያ ሆነች፣ በተለያየ ጉስቁልና ውስጥ አለፈች። ቅድም መጀመሪያ ላይ ባህረን የዘመረው መዝሙር ላይ ጌታን ስናመልክበት የነበረው በብዙ ለቅሶ ፈንታ መጽናናትን የላከልኝ እያልን ስንዘምር ነበር፣ ተመስገን ተመስገን የሚለው መዝሙር ላይ እና ነፍሳችን በብዙ ለቅሶ ውስጥ ነው የኖረችው። ይሄ ሁላችንም እያንዳንዳችን በነፍስ ወከፍ ያለፍንበት ነገር ነው። ወደ ምድር የመጣ ሰው ሁሉ የሚያልፍበት ነገር ነው። ጌታን እስኪያገኝ ድረስ ዳግመኛ እስኪወለድ ድረስ ከጌታ ጋር ኅብረት እስክናደርግ ድረስ ጌታን እስክናውቅ ድረስ እግዚአብሔር አምላካችን በሕይወታችን ታላቅ የሆነውን ማዳኑን እስኪገልጥ ድረስ ነፍሳችን በብዙ ለቅሶ ነው የኖረችው፣ አይደል? የማትወደውን ነገር እያደረገች የተለያየ ነገር የእግዚአብሔር ባሪያ ጳውሎስ ለቲቶ በጻፈለት መልእክቱ ላይ እኛ ደግሞ የምንስት ነበርን፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ይላል። ሀሌሉያ! እግዚአብሔርን እናመሰግነዋለን። ሁላችንም እንደዛ ነበር። አደን ጨዋነኝ ነበርኩኝ የሚል እኔ ከልጅነቴ ጀምሮ ምንም ነገር የምንም ነገር ባሪያ ሆኝ አላቅም ምንም ነገር ሰልጥኖብኝ አላቅም የሚል ሰው ካለ ጥያቄ ምልክት ውስጥ ይገባል። ምክንያቱም የእግዚአብሔር ቃል እንደዛ አይነግረንም። ፕራክቲካሊ ሁላችንም በህይወታችን የመሰከርነው ነገር ምንድን ነው? በእግዚአብሔር ቤትም ተወልደን እንደ ከክርስቲያን ፋሚሊም እንወለድ ወይም ደግሞ ጌታን ከማያውቅ ቤተሰብም ተወልደን የመጣን ከተለያየ ሃይማኖት ውስጥ የመጣን እንሆን ከምንም እንምጣ ከምን በምድር ላይ ከስጋ እስከተወለድን ድረስ በስጋ እንደ ስጋ ፈቃድ ወይም ደሞ በስጋ አባት እንደ አንዳት ከሆኑ የተወለደ ሰው ሁሉ የሚያልፍበት አንድ ነገር አለ። እሱም የኃጢአት ባሪያ ሆነን ነፍሳችን እያለቀሰች ልክ እግዚአብሔር ባሪያ ጳውሎስ ባንኛ በሮሜ 7 ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል የሚለውን ነገር ነፍሳችን፣ የሁላችንም ነፍስ ብላለች አይደል? እውነተኞች ከሆንን ሁላችንም እንደዚህ ብለናል። ምክንያቱም እዛ ቦታ ላይ እንደሚናገረው ጳውሎስ እኔ የማልወደውን የምጠላውን ነገር አደርጋሉ የምወደውን ነገር ግን አላደርገውም ይላል። ምክንያቱም ባሪያ የሆነ ሰው የራሱ መብት የለውም አይደል? ባሪያ የፈለገውን ነገር አያደርግ ባሪያ የታዘዘውን ነገር ነው የሚያደርገው። ባሪያ በቃ ዕቃ ማለት ነው። አንድ ኮምፒውተር ወይም አንድ የሆነ ነገር እንደምንጠቀምበት እንደምንገለገልበት እንደዛ ማለት ነው። እና ነፍሳችን እንደዛ ነበረች። ቅድም እንዳልኩት እንደ እግዚአብሔር ቃል ቲቶ ላይ ጳውሎስ እንዳለው ለተለያየ ነገር የምትገዛ ነበረች ነፍሳችን። ነገር ግን እዛው ሮሜ ሰባት ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ያለው የእግዚአብሔር ሰው ምን አለ? ነገር ግን በክርስቶስ ኢየሱስ በጌታችን ለእግዚአብሔር ምስጋና ይሁን፣ ይላል። እግዚአብሔርን እናመሰግነዋለን። ኢየሱስ ክርስቶስ ስለደረሰልን ጌታ ኢየሱስ ወደ እያንዳንዳችን ሕይወት ስለመጣ ይቺ ባሪያ ሆና የነበረችውን ሰይጣን የእግዚአብሔር ባሪያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በጥቂቱ ሞኝነቴ ብትታገሱኝ መልካም ነበር ይልና እንደ ንጽሕት ድንግል እያንዳንዳችሁን ለአንድ ወንድ አጭቻችኋለሁ ይላል። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳይለወጥ ብዬ እፈራለሁ ይላል እና እባብ ተንኮለኛ የሆነው ሰይጣን ነው። በእኛና በእግዚአብሔር መካከል ገብቶ ግንኙነታችንን ያበላሸው እና አሁን ግን እግዚአብሔር አምላካችን ደርሶልናል። እግዚአብሔርን እናመሰግነዋለን። ጌታ ኢየሱስ ዘመኑ ሲደርስ ጌታ ኢየሱስ መጥቶ እኔና እናንተን አድኖናል። ደግሞ ወደ እያንዳንዳችን ህይወት ወደ ግል ህይወታችን ጌታ መጥቷል። ጌታን አግኝተናል። ምናልባት በዚህ ቦታ ጌታንም የማያውቅ ጌታን ያልተቀበለ ሰው ካለ አላውቅም። ነገር ግን ብዙዎቻችን በጌታነን እና እግዚአብሔር አምላካችንን እናመሰግነዋለን። ጌታ ስለደረሰልን ለተለያየ ነገር ባሪያ ሆና የነበረችውን ነፍሳችንን ሊያድን ጌታ ስለመጣ እግዚአብሔርን እናመሰግነዋለንና እንዳልኳችሁ በሰውና በእግዚአብሔር መካከል ያለው ግንኙነት የባልና የሚስት ግንኙነት ወይም የወንድና የሴት አይነት ግንኙነት ነውና እግዚአብሔር ባል እንደሆነ ለነፍሳችን ባል እንደሆነ እኛ ደግሞ በቃ የሚስትነትን ሮል እንደምንጫወት ወይም ደግሞ ሚስት እንደሆነን የእግዚአብሔር ቃል የሚነግረንና ሰው ግን በኃጢአት በወደቀ ጊዜ የተለያየ ነገር በሰው ላይ መሰልጠን ጀመረ። ቀደም እንዳልኩትና እነኚህ ነገሮች እንደ ባል ሆነው በላያችን ላይ ያዙ ነበር፣ ህይወታችንን ይቆጣጠሩት ነበር። እና ጌታ ግን መጣና ያንን ነገር ሰብሮ አሁን እንደገና እኔና እናንተን ቅድም እንዳል እንዳልኩት በቃሌ እንዳልኩት ሁለተኛ ቆሮንቶስ ምዕራፍ 11 ላይ ጳውሎስ እንደሚለው እግዚአብሔር አምላክ እኔና እናንተን አሁን አጭቶናል። ይሄ ጊዜ የጮኝነት ጊዜ ነው። እግዚአብሔርን እናመሰግነዋለን። እኔና እናንተን ጌታ ለክብር አጭቶናል። እንደገና ሚስት እንድንሆነው ነፍሳችን እንደገና ከጌታ ጋር ህብረት እንድታደርግ ጌታ አጭቶናል። እና ይሄ ጮኝነት እንግዲህ ቅድም እንዳልኩት አርስቴ ለበጉ ሚስት ነው ያልኳችሁና ሚስትነቱ የሚከናወነው በሰማይ ነው። ሰርጉ የሚከናወነው በሰማይ ነው። እስከዛ ድረስ እንዳልኳችሁ የጮኝነት ጊዜ ነው። ለዚህ ነው ጳውሎስ እንደ ንጽህት ድንግል እያንዳንዳችሁን ለክርስቶስ አጭቻችኋለሁ የሚለው እና ይሄ በዚህ በእጮኝነት ጊዜ እንዴት መኖር እንዳለበት ጥቂት ሐሳቦችን ከእግዚአብሔር ቃል እናይና እናጠቃልላለን፣ እና ጌታን እናመሰግነዋለን። እንዳልኳችሁ እንግዲህ ሁላችንም ወይም አብዛኞቻችን በዚህ ቦታ ላይ ደግሞ ያገባን፣ ስለዚህ የእጮኝነት ሕይወት የሚባለውን ነገር አልፈንበታል አይደል? እና አንድ ምንድነው መተጫጨት ሲኖር እጮኛማቾች የሚያደርጉትን ነገር እናቃለን ያገባንም ብንሆን ያላገባንም ብንሆን አደልት ስለሆንን እንግዲህ ከጮኝነት ምን ይጠበቃል የሚለውን ነገር እናውቃለን፣ አይደል። ሁለት ሰዎች ከተጫጩ በኋላ የሚያደርጉት ነገር ምንድን ነው? ወንዱም ሴቷ የምትወደው ነገር ምንድን ነው እያለ ማሰብ ይጀምራል። እንደዛ ነው የምናደርገው፣ አይደል? ወይም ያደረግነው። ሴቷም ደግሞ ምንድነው የሚወደው ነገር ምንድነው የሚያስደስተው ነገር፣ በቃ እሱ ወደሚፈልገው ነገር ለመግባት ነው የምትፈልገው። ስጦታም ለመስጠት ቢሆን ምን አይነት ልብስ ነው የሚፈልገው፣ ምን አይነት ጫማ ነው የሚፈልገው፣ በቃ የሚወደው ነገር እሱ ምንድን ነው። ምክንያቱም ሁለት ሰዎች ሲተጫጩ አላማው ከዛ በኋላ ያው ሰርግ አድርገው ተጋብተው አብረው ለመኖር ነው። ስለዚህ እሱን ደስ የሚያሰኘውን ነገር የእግዚአብሔር ባሪያ ጳውሎስ ቆሮንቶስ ምዕራፍ ሰባት ላይ ስለ ባልና ሚስት የሚናገርበት ክፍል ላይ በቃ ያገባች ሴት ባሏን እንዴት ደስ እንደምታሰኝ ታስባለች እያለ ይናገራል። እና በጮኝነት ጊዜም እንደዛ ነው። ጮኛማቾች አንዱ አንዱን ለማስደሰት አንዱ በአንዱ ፊት ተወዳጅ ሆኖ ለመቅረብ ነው ጥረታቸው፣ ሲገናኙ እሱን ደስ ለማሰኘት እኔ እኔና እናንተ ዛሬ ቅድም እንዳልኳችሁ ይሄ ዘመን ለእኔና ለእናንተ ለጌታ የታጨንበት ጊዜ ነው። ስለዚህ እንዴት ነው መኖር ያለብን በዚህ ሕይወታችን ወይም ደግሞ ለዛ ሰርግ ለመድረስ ለበጉ ሰርግ ለመድረስ ምንድን ነው የሚያበቃን ብለን ካሰብን እግዚአብሔር አምላካችን ከኛ የሚጠብቀው ሙሽራው ከኛ የሚጠብቀው በጉ ከኛ የሚጠብቀው ምንድን ነው? እሱን ደስ የሚያሰኘውን ነገር እንድናደርግ ነው። እግዚአብሔር ቃል በኤፌሶን ምዕራፍ አምስት ላይ ለጌታ እንደ ብርሃን ልጆች ለጌታ ደስ የሚያሰኘውን እየመረመራችሁ ተመላለሱ ይላል። ጌታ የሚወደው ምንድን ነው? እግዚአብሔር አምላካችን ደስ የሚያሰኘው ነገር ምንድን ነው እያልን እንድንመላለስ ጌታ ይፈልጋል። እንዲሁ ዝም ብለን እንድንኖር አይደለም። ጌታ ይጠራል። ወይም ደግሞ ጌታ ለዚህ ምድር ህይወት አይደለም የጠራል። እንዳልኳችሁ በላይ በሰማይ ታላቅ ሰርግ ተዘጋጅቷል። ዛሬ የምናየው ነገር ሁሉ የዛ ጥላ ነው። እውነተኛው ሰርግ ያለው በሰማይ ነው። በላይ ታላቅ ሰርግ እግዚአብሔር አምላካችን አዘጋጅቷል። አሁንም በዝግጅት ላይ ነው። እግዚአብሔርና እኔና እናንተ ወደዛ ደርሰን እግዚአብሔር ቃል ወደ በጉ ሰርግ ራእይ 19ን አውጥተን ብናነበው ደስ ይለኛል። ይሄን ቃል ባለፈው ሳምንት አቤኔዘር ፕሮግራም ሲመራም አንብቦታል። ትናንትና ሙሽሮች የጥሪ እንትናቸው ላይ ካርዳቸው ላይ ይህን ቃል ጽፈውት ነበረና ከቁጥር አንድ ጀምሮ አነበዋለሁ። ከዚህ በኋላ በሰማይ ሀሌሉያ፣ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር፣ ኃይልም ያምላካችን ነው ብሎ ሲናገር እንደ ብዙ ህዝብ ታላቅ ድምጽ ያለ ድምጽን ሰማው። ደግመውም አሉ፣ ሃሌሉያ፣ ጢሷ ለዘላለም እስከ ዘላለም ይወጣል። ሀያ አራቱም ሽማግሌዎችና አራቱ እንስቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን፣ ሃሌሉያ እያሉ ሰገዱለት። ድምፅም እንዲህ ሲል ከዙፋኑ ወጣ፣ ባሪያዎቹ ሁሉ፣ እርሱንም የምትፈሩት ታናናሾችና ታላላቆቹ አምላካችንን አመስግኑ። እንደ ብዙ ህዝብ ድምፅም እንደ ብዙ ውሃዎችም ድምጽ እንደ ብርቱም ነጎድጓድ ድምጽ ያለ ድምጽ ሰማው። እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና፣ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና እርሱም ወደ በጉ ሰርግ ራት የተጠሩ ብፁዋን ናቸው በለጻፋለኝ ደግሞም፣ ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። እግዚአብሔርን እናመሰግነዋለን። ወደ በጉ ሰርግ ራት የተጠሩ ብፁዋን ናቸው። እኔና እናንተ ሁላችንም ወደ በጉ ሰርግ ራት ተጠርተናል። ወደዛ ታላቅ ግብዣ ተጠርተናል። እግዚአብሔር አምላካችንን እናመሰግነዋለን፣ ለዚህ ጌታ ስላጨን፣ ለዚህ ጌታ ስላደለን። በእውነት እኮ ሊያስፈነድቀን ይገባል። እዚህ ሀገር ሮያል ዌዲንግ የሚባል ነገር አለ አይደል? ያው ሮያል ፋሚሊ ስላለ በስንት ዓመት አንድ ጊዜም ቢሆን ሮያል ዌዲንግ ይደረጋል እና ሪሰንትሊ የተደረገው ዊሊያምስና ኬት ናቸው። መጨረሻ ላይ የተደረገው የእነሱ ሰርግ ነው። ያሪ እና የሚጋነሽ ይቅርታ። እና አሁን እዛ ሰርግ ላይ ብትጋበዙ ጥሪ ቢደርሳችሁ፣ መቼም በስንት አይነት ሚዲያ እንደምናስተዋውቀው ጌታን የሚያውቀው አይደል በቃ የንጉስ ሰርግ ላይ ተጠራሁኝ፣ ሮያል ዌዲንግ ላይ ተጠራሁ ብለን ለሰው ሁሉ ነው የምናወራው። እግዚአብሔር አምላካችንን እናመሰግነዋለን። እኔና እናንተ ወደ ነገስታት ንጉስ፣ ወደ ጌታዎች ጌታ፣ ወደዛ ሰርግ ተጠርተናል። ሀሌሉያ። ደግሞ መጠራት ብቻ አይደለም፣ እኛንን ሙሽሪት፣ እሱ ሙሽራው ነው። እኔና እናንተ እያንዳንዳችን ሙሽሪት ነን። እና በዚህ ቦታ ላይ ሲናገር ወደ ላይ ቁጥር ሰባት ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሀሴት የምናድርግ ክብርንም ለርሱ እናቅርብ ይላል። ስለዚህ ዛሬ እግዚአብሔር አምላክ የሚናገረን ምንድን ነው? ለዚህ ሰርግ እንድንዘጋጅ ነው። ለንጉሥ ሰርግ መዘጋጀት ቀላል አይደለም። ሁላችሁም ታውቁታላችሁ። በመጽሐፍ አስቴር መጽሐፍ ላይ እና አስቴር አርጤክስ የሚባለው በመቶ ሀያ ሰባት ሀገሮች ላይ ይገዛ የነበረው ሰው አስጤን የምትባለው ሚስቱን ያው ካስወገዳት በኋላ ሚስት ሲፈልግ ብዙ ደናግሎች ቀርበው ነበረና ከነሱ አንዷ አስቴር ናት። ታሪኳን ታውቁታላችሁ። እና ለስንት ጊዜ ነው እና አስቴር የተዘጋጁት? አንድ ዓመት አይደል ስድስት ወር በሚያነጻ ነገር ሰውነታቸው ይታጠብ ነበር፣ በተለያየ በሚያነጻ ነገር። ስድስት ወር ደግሞ መልካም ማእዛ ባለው መልካም ሽታ ባለው በከርቤ ቲንክ መጀመሪያ ላይ ነው መሰለኝ። ኤኒዌይ መልካም ማእዛ ባለው ወይም ደግሞ ሽታ በሚያመጣ በቅባት ነገር ይታሽ ነበር ሰውነታቸው እና ከዛ በኋላ ነበረ ወደ ንጉሱ የሚቀርቡት እና በእንደዚህ አይነት ፕሮሰስ አልፋ ነው እንግዲህ አስቴር ወደ ንጉሱ ወደ አርጤክስ የቀረበችው ከዛ በኋላ ያው እግዚአብሔር አምላክ ሞገስ ስለሆነላት አስቴር እንደውም ውሰጅ ከተባለችው ነገር ውጭ ምንም ይሄ ይሰጠኛ አላለችም። ዋናው የአጃንደረባው ሰው ንጉሱ የመደበው ሰው የሰጣትን ነገር ተቀብላ ነው ቀረበች። ንጉሱ ዘንጉን ዘረጋላት ሞገስን እግዚአብሔር ሰጣት እና እንግዲህ ይሄ የምድር ንጉስ የሆነ ሰው የእሱ ሚስት ለመሆን አንዲት ሴት አንድ ዓመት መዘጋጀት ካለባት አንድ አመት መታጠብ፣ ስድስት ወር መታጠብ፣ ያው እንደ የሚቀጥለውም ስድስት ወር ላይ መታጠብና መቀባት ካስፈለጋት እኔና እናንተ ደግሞ ለነገስታት ንጉስ ለጌታዎች ጌታ እንዴት ነው ልንነጻ የሚገባው? እግዚአብሔር አምላካችንን እናመሰግነዋል። ያ የአርጤክስ የሚባለው ንጉስ ምንም የሚዘጋጁት ሴቶች ከነሱ ወጪ የሚያደርጉት ነገር የለም። ኤክስፔንሱ በሙሉ በንጉሱ ነው። እኔና እናንተም ዛሬ ወደ በጉ ሰርግ ለመዘጋጀት የሚያስፈልገንን ነገር ሁሉ ጌታ አዘጋጅቶልናል። እግዚአብሔር ቃል እንደሚናገረው ለሕይወትና እግዚአብሔርን ለመምሰል የሚያስፈልገንን ነገር ሁሉ እግዚአብሔር አምላካችን በነጻ ሰጥቶናል። ጌታን እናመሰግነዋል። ስለዚህ እግዚአብሔር የሰጠንን ነገር እየተጠቀምን ለዚህ ሰርግ መዘጋጀት አለብን። ራሳችንን ማዘጋጀት አለብን በቃ ሰማያዊውን ነገር ማሰብ አለብን። እኔና እናንተ ቅድም እንዳልኩት በጮኝነት ውስጥ ያለፍን ሁላችንም ይሄንን እናውቃለን። ከመጋባታችን በፊት አንድ እርግጠኛ መሆን የምንፈልገው ነገር ምንድ ነው? የምናገባው ሰው፣ የምናገባት ሚስት እንደምትወደን ወይም ደግሞ የምናገባው ባል እንደሚወደን። ይሄንን ሳያረጋግጥ የገባ ሰው መቼም አለብዬ አላስብም። አለን ከኔ ጋ ናችሁ? ያልኩት ገብቷቸዋል አይደል? መወደዳችንን እርግጠኛ መሆን እንፈልጋለን አይደል? ወደ ሰርጉ ከመግባታችን በፊት ከመፈረማችን በፊት ጌታን እናመሰግነዋለን። በላይ በሰማይም በጉ በቃ ክራይቴሪያው ይሄ ነው። ጌታን የማይወድ ሰው ወደዛ ሰርግ መድረስ አይችልም። ስለዚህ ጌታ እንድንወደው ይፈልጋል። ከምንም ነገር በላይ ጌታ እንድንወደው ታውቃላችሁ። በሰማይ በምድር ላይ እግዚአብሔር አምላክ፣ ትላንትና ፓስተር ኢሳያስ ይህንን ሲለው ነበር እና እግዚአብሔር በኤደን ገነት የመሰረተው ጋብቻ እግዚአብሔር ወንድና ሴት አደረጋቸው ነው የሚለው አይደል። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ነው የሚለው እና በሰማይም እንደዛ ነው። ሁለቱ አንድ ስጋ ይሆናሉ የሚለው ነገር ሶስቱ አይደለም አንድ ስጋ የሚሆኑት መደበል ሌላ የምንወደው ነገር ካለ ወደ በጉ ሰርግ መድረስ አይቻልም። የእግዚአብሔር ቃል በያቆብ መልእክት ላይ አመንዝሮች ሆይ ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁም? ምን ነው የሚለው? ይህንን የሚለው ሌላ ነገርን ስለመውደድ ነው። ዓለምን ስለመውደድ ነው። እና ልባችንን እያነጻል። ሌላ የምንወደው ነገር ካለ በቃ እምቢ እያልን ሌላውን ነገር ሁሉ እየገደልን፣ ምድርን እየናቅን፣ ዓለምን እየናቅን፣ ጌታን እያሰብን ሰማያዊውን ነገር እየናፈቅን ሰማያዊውን ነገር ምክንያቱም በቃ እኔና እናንተ ቀደመ እንዳልኩት ዋናው ነገራችን ያለው በላይ ነው። የእግዚአብሔር ቃል በቆላሲስ ምዕራፍ ሶስት ላይ እንግዲህ ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በእግዚአብሔር አብ ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይለናል። እና በላይ ያለውን ነገር እንድንናፍቅ በላይ ያለውን ነገር እንድናስብ እግዚአብሔር ይፈልጋል። ሕይወታችን ከዚህ ከምድር ነገር እየተላቀቀ የእግዚአብሔር ቃል እንደሚናገረው እግዚአብሔርን ለመምሰል ራስን አስለምድ እንደሚለው ነፍሳችንን እግዚአብሔርን ለመምሰል ልናስለማምዳት ያስፈልጋል። ወደ እግዚአብሔር በመቅረብ በጸሎት ወደ እግዚአብሔር በመቅረብ፣ የእግዚአብሔርን ቃል በማጥናት፣ ከቅዱሳን ጋር ህብረት በማድረግ፣ ጌታ የሚወደውን ነገር በማድረግ፣ እግዚአብሔርን በማምለክ፣ ወደ ጌታ በመጠጋት፣ ጌታን የምንመስለው ወደ ጌታ በመቅረብ ነው። ባልና ሚስት እንኳን በዚህ ምድር ላይ እኮ ምንድነው እያደር ይመሳሰላሉ የሚባል ነገር አለ አይደል? ባልና ሚስት ይመሳሰላሉ ይባላል አይደል? በትክክል አላልኩት እንደሆነ አላውቅም፣ ግን እንደዚህ አይነት ነገር አለ። ከአንድ ወንዝ ይቀዳል፣ ደሞ አድሮ ይመሳሰላል፣ ይሁን፣ እንደዚህ የሚባል ነገር አለ እና ጌታን ለመምሰል ሚስጥሩ ወደ ጌታ መቅረብ ነው። ጌታን ስናየው እሱ መልኩን በእኛ ላይ ሲያደርግ እለትለት እግዚአብሔርን እየመሰልን ጌታን እየመሰልን እንሄዳለን እና ወደ በጉ ሰርግ የሚያደርሰን መንገዱ ይሄ ነው እግዚአብሔር አምላካችንን እና መሰግነዋለን እንጸልያለን ጌታን ዲረዳንስቲ ምናልባት